እኔ የምለው አንድ ሰው እንደዚህ በቀላሉ ተላምዶ መለያየት እንደው ቀልድ ነው እ ማለት እ የብሩኬ እና የጽናት ወይም ደግሞ ጋሽ ግርምሽ ነገር እጅግ በጣም አሳዝኖኛል። ያ ሁሉም የሚሳስሉት የነበረ ልጅ እሱም ደግሞ እንደዛው የሚሳሳባት ጽኑዬ እያለ አሁን፣ ጋሽ ፍቅሩ ጥሩ አድርገሃል። እንደ እውነት ለመናገር ትዝታ በመሞቷ ምን ተሰማችሁ? እርግጠኛ ነኝ ሁላችሁም ደስ ይላችኋል። ያው ደስ ብሎኛል። የጽናት እናት በሞቷ ያው አዝኛለሁ። እውነት ለመናገር እኔ የጠበቁት ትንሽ ነገሮችን ተላወጡ። እንደ መጀመሪያው እንዳለችው ቤተሰቦቼን ለመሰብሰብ ነው መጣወት ብላ ነበረ እና ከጽናት ጋር ሲያወሩ፣ ከትዝታ ጋር ሲያወሩ ማለት ነው እና ያን ይሆንላታል ብዬ አስቤ ነበረ ግን ያው ሰው እንዳሰበው አደለም እና የመኖር ተስፋ ነበራት። ግርምሽን ልታይ ትፈልግ ነበረ ባለፈው እንደተናገረች ከሆነ አንድ ልጇም ደግሞ ለማየት ጓጉታ ነበረ። በቃ ሀሳቧ ጥቅል ሲሆን ጥቅልል ላደርጋ ምትኖረችም ቤተሰቦችን ያን ተበትኖ ቤተሰቦችን ለመጠቅል ወይ ደግሞ ለመሰብሰብ ብላ ነበረ። እና አሁንማ የመጨረሻ የምትወገጅበት ሰዓት ነው ደረስሹ አለቻት። ሰው መኖር ይፈልጋል እና እና ማን የማይኖር የሚፈልግ ሰው አለ ወይ እንዳትሉኝ ያው መኖር ይፈልጋል። እንዴት ብላለች፣ እኔ መኖር ገና ብዙ አመት መኖር ይፈልጋለሁ ብላለች። መኖር እየፈለጋችሁ ግን አንዳንድ ደግሞ ምንም ወይ ስልጣን የሌላቸው ወይ ደግሞ እንትነለች ሰዎች እናንተን ከዚህ ምድር ማስወገድ ይፈልጋሉ። እነሱም ደግሞ ትንሽ ጊዜ ነው እንጂ መወገዳቸውን አይቀርም። ይሄ በትዝታ ማይተናል በሌሎቹም ሰዎች ከድራማው ብንወጣ በየአካባቢያችን ብዙ ነገር አለ። በምቀኝነት ሰውን ለመጣል የሚደረጉ ነገሮች አሉ፣ ግን ያ ነገር እስከመጨረሻው እስከ መጨረሻው ዘለቄታ የለውም። ይ ነገር በትናሳ ይሆናል። ከድራማው ብንወጣ ማለት ነው። ግን ጽናት እናት ብትኖር ደስ ይለኝ ነበር። እንግዲህ አላለውም። እሷ ያልኖረችው እሷ ከገደርሽስ ብሎ መሰለኝ ፍቅሩን እንደዚህ ያደረገ ደስ ብሎኛል። እኔ ተሰቃይታ እንደው ለመግደልም ካሰብ በስልክ አስደውሎ ወረቀቱ አስመጥቶ ቤቱን እንትን ብሎ አሁን ቤቱ ሄዶ ሄዶ ሁሉም ነገር በርጃቸው ይገባል። እነዚህ ሰዎች ምናልባት ጊዜ ይወስዳል። እኔ ደግሞ በባቢ ባቢ ነው፣ በባቢ ያው ተስፋ አለኝ። በአባቱ እንደምንም ብሎ ያልተፈረመበትን ወረቀት ከተመለሰ ይሄ ነገር ያ ሁሉም ነገር ይስተካከላል ብዬ አስባለሁኝ። በባቢ ምክንያት ማለት ነው ወር ደግሞ እዛ ቤት ጽናትን ጽዳት ከቀጠራት ሰውየው የጓደኛዋ ጓደኛ ውሃ እንደመከረቻት ጥሩ ጓደኝነዋለቻት እና ና በቃ ምን ችግር አለው የጽዳቱም እሺ ብለሽ ግቢውና ከዛ በኋላ ደግሞ ስራውም ስለምታውቂው የለመሽ የላግዝህ እያልሽ እያልሽ እንትን ትይዋለሽ ያለቻት ነገር ተመችቶኛል አሁን ከትንሹ አንዳንድ ጽዳት ብለው ይገቡና ቤተኛው በዚህ መስሪያ ቤት ሳይሆን በተለያየ መስሪያ ቤቶች ስራቸው ጎብዝናቸው፣ ቅልጥፍናቸው ሲታይ ደግሞ ከጽዳት የተሻለ አንድ ስቴፕ፣ ሁለት ስቴፕ እና ምን እየተባለ የሚቀያየሩ እንትኖች አሉ፣ በይ የመስሪያ ቤቱ ማለት ነው። ከጽዳቱ የምንወጣ ራሱ ከኋላ ደግሞ ማናጀር ሊሆኑ ይችላሉ። ሰው በስራው ነው እና እች ልጅ ደግሞ ልክ ብሌን እንዳለችው መጀመሪያው ኮርስ ስላላት የተሻለው ቦታ ትይዘዋለች። አገጣሚ ጀሞ በወረቀቱም በምንም እንትን ትላለች ብዬ አስባለሁ። ስለዚህ ቤቱም ሆነ ድርጅቱ ያለፋቸው እንጂ ወይም ደግሞ ያደክማቸው እንጂ ወደ ራሳቸው መመለሱን አይቀርም። ምክንያቱም የባቢ አባትም የትዝታ ጠፋንታ እንዳይደርሰው እኔም እፈራለሁ። ልክ ባቢ እንዳለው ማለት ነው። ምክንያቱም ይቀጥላል የሰውን ነገር ለመቀባት እሱ ደግሞ አባሰው እንዴ ጭራሽ ከነሱ ፉ ምንም ባለፋበት ምንም ባልደከመበት እንደ ላቤ ጠብ አድርጌ ነው የዚህ የደረስኩት፣ ስለው ግርምሽ ሳቀበት እኮ ስለዚህ ልሸጠው አይደለም እኔ ልሰራበት ነው አለ። እና ሳይሸጠውም ሳይሰራበትም እሱም የሆነ የእጁን ያገኛል፣ ድርጅን ደግሞ ሁሉም ነገር በእጃቸው ይገባል። ያው አሁን እየተፈተኑ ነው። አንዳንዴ ሰዎች የመሬ ነው ምላቸው ከዚህ ስንወጣ ማለት ነው። ምንም ድሎት በአንዴ እኮ ድሎት አይመጣም። የሰው ልጅ ብዙ ሂደት ሄዶ ርቆ ተጉዞ ለፍቶ ደክሞ ነው። አንዳንዴ ከችግር በኋላ ድሎታል ይባላል እና እውነት ነው። አንድ ሰው የሚበላው ያጣል፣ የሚቀመጥበት ቤት አይኖረውም፣ የሚለብሰውን ምንም የሚቀመስ የሚላስ አይኖረው። ያም ደግሞ ተስፋ አድርጎ ይኖራል። በዛ ላይ ደግሞ እሱ ብቻ አይደለው። ወይ ልጁ ይታመማል፣ ወይ ሰው ይታመማል፣ ወይም ደግሞ እናት ትታመማችልና በዛ ሁሉም የሆነ ድፍን ድፍን በቃ ሁሉም ነገር ይደፋፈንባቸዋል። እነዚህ ሰዎች ደግሞ ተስፋ አላቸው፣ ማቀብዳቸ አለ። ነገ የሚባል ነገር አለ። ዛሬ ያልፋል። ዛሬ ደግሞ ካለፈ ተመልሶ አይመጣም። ነገ ነው የሚመጣው። በእያንዳንዱ ባለንን ቀን ያው ማንኛውም መስራት ያለብን ነገር እንዘራረናል፣ እንጥራለን። ከችግር በኋላ ድሎት አለ። ያን አስመልክቶ ሰዎች ተስባ ሳይቆርዱ ይሰራሉ። ዋናው ሰው ልጅ ድሜ ጤና ጤናና እድሜ ካለው ነው። ዋናው ግን ጤና ካለው ነው። ጤና ካለው የምር የማይለወጥ ሰው የለምና፣ አንዳንድ ሰው መጀመሪያ ይኖራቸውና ልክ እንደ ጋሽ ግርማ ይኖራቸዋል፣ ይሀብታሉ። በቃ ግን የሰው ሀቅ ካለበት እንትን ይላል ይህ ሁሉም ለፍቶ ደክሞ ጥሩ በሆነ በአንድ ሰዓት ውስጥ ወይም ደግሞ በግማሽ ሰዓት ውስጥ ውድም ድምድም ይላል። ብቻውን ይቀራል። ከፍታች አይደል ግን ተስፋ ካልቆረጠ የሰው ሀቅ ካልጨመረበት። መጀመሪያ የሰው ሀቅ አንድ ሳንዴ ከተጨመረ ሁሉም ነገራችሁ ብትንትን ነው የሚለው ሰው የሆነ ነገር ለማፍራት አንድ አመት አደለም ሁለት አመት አይደለም። አስራ ዓመት ሀያ ዓመት ደክሞ ጥሮ ይሰራል። መያዝ አለበት ነገር ይይዛል። እነዛ ነገሮች ደግሞ አላህ ካልፈቀደ ወይም ደግሞ ያልሆነ ስራ ሰርተን ስናገኝ ወይም ደግሞ የሰው ሀቅ ተጨምሮበት ሊሆን ይችላል። ሞሳ አስር አመት ሞሳ አስር ወር በግማሽ ሰዓት ወይም ደግሞ በአስር ሰከንድ ውስጥ ያ ሁሉም የአስር ዓመትና የሀያ ዓመት ድካም ወደም ይላል። እሱ ብቻ አይደለም። ያን ወድን ብሎ በጤናው ይፈትነዋል፣ በተለያየ ነገር ማለት ነው። ምናልባት መጀመሪያ ያደረገው ነገር ካለ የዛ ነገር ያው ተወት አድርጎ ወይም ደግሞ እንሳ ገብዶ ነው የሚባለው እንደዛ አድርጎ ባለበት ጤናው ካለ ይቀጥላል። ግን የሰው ነገር ካለ እስከ መጨረሻ ምንድነው? ግን እኔ ዋና ተስፋ የሚባለው ነገር ሰው ሲኖር ቸግሮቱ ምዝበቃ ተስፋ ካለው ጥሩ ለፍቶ ያገኛልና፣ አንዳንዴ አንዳንድ ሰው ለፍቶ አያገኝም፣ ብዙ ጊዜ ይወስድበታል። ግን ያሁን ደግሞ ለፍቶ ሳያገኝ ሲቀር የሆነ አይታክትም፣ መስራት ነው የሚፈልገው። እና እንደዛ አይነት ሰው እኔም ሰው ጤና ካለው ያው መታከት የለበትም፣ መስራት ነው አለበት። ከዛ አንድ ቀን ይለወጣል ብዬ አስባለሁኝ። ጋሽ ግርማ አይዞህ፣ ጽናትም አይዞሽ፣ ነገ የሌላ ቀን ነው።